ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ እንደምን ሰነበታችሁ። ይህ የአማራ ክልል ውሃና ኤነርጂ ቢሮና አይአርሲ ዋሽ ኢትዮጵያ ከአማራ ሚዲያ ኮርፖሬሽን ጋር በመተባበር በየ15 ቀኑ በዚህ ሰዓት ወደ እናንተ የሚደርስ ዝግጅታችን ነው። የዛሬው ትኩረታችን የንጹህ መጠጥ ውሃ፣ ስነ ጽዳትና ስነ ንጽህና ወይም ዋሽ መረጃ አያያዝን በተመለከተ ይሆናል። እስከ ዝግጅታችን መጨረሻ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። በአማራ ክልል በንጹህ መጠጥ ውሃ አቅርቦት ስነ ጽዳትና ስነ ንጽህና ወይም ዋሽ ዘርፍ ከሚሰሩ መንግስታዊ ያልሆኑ ድርጅቶች አይርሲ ዋሽ ኢትዮጵያ አንዱ ነው። በክልሉ በተመረጡ ሶስት ወረዳዎች ደራ፣ ፋርጣና ሰሜን ሜጫም ወደ ተግባር ሲገባ የመጀመሪያው ፈተናም የተደራጀ መረጃ አለማግኘት ነበር። ትልቁ ክፍተት የነበረው አንደኛ መረጃ የለም፣ የተቋማት መረጃ የለም። ያለው ደግሞ የመረጃ ጥራት ችግር አለበት። ሶስተኛ መረጃው ራሱ የመረጃ አያያዝ ስርዓቱ ጉድለት ያለበት ነው። ወይ በወረቀት ነው ወይ በኤክሴል ነው ኮምፒውተር ላይ ነው የምታገኘው፣ የዳታቤዝ ስርዓት ግን የለውም ማለት ነው። ስለዚህ መረጃ ከሌለ ደግሞ ያው ውሳኔ ለመስጠት ትቸገራለህ። እነዚህ ነገሮች እንደ ክፍተት ታይተው ከወረዳዎቹ ጋር በመነጋገር ሶስት ወረዳ ላይ አትሊስት የመረጃ የውሃ የሳኒቴሽንና ሀይጅን መረጃ ስርዓት ኢስተብሊሽ ማድረግ ነው እንዳላማ እንደ አንድ አላማ ይዘን የጀመር ነው ለአምስት ዓመት ፕሮግራሙ ማለት ነው ከጥራት አንጻር መረጃዎቹ ጥራት ያላቸው አልነበሩ ለምሳሌ አምስት ዓመት በፊት የተሰበሰበ መረጃ እዛው ላይ ታገኘዋለህ ውሃዎቻችን ግን በየጊዜው ተቋሞቹ ሊበላሹ ይችላሉ ሊያቆሙ ይችላሉ ወይ ደግሞ ተበላሽቶ የነበረው ሊጠገን ይችላል ወይ ተገልጋይ ሊጨምር ይችላል። ስለዚህ የነበረውን ለውጥ በየጊዜው እየተከታተል አፕዴት የምናደረግበት ሜካኒዝም አልነበረውም ማለት ነው። ስለዚህ ክፍተቶቹ ሰፋ ያሉ ነበሩ። ይህንን ችግር ለመፍታት ዘመናዊ መረጃ አያያዝ ስርዓት መዘርጋት አስፈላጊ መሆኑን በመገንዘብ ወደ ጥናት መግባት የአይአርሲ ዋሽ የመጀመሪያ ስራ ሆነ። መጀመሪያው ስራችን ጥናት እንዳልኩ ጥናቱ ማጥናት ነው። የጥናቱ ውጤት የሚያመለክተን የመረጃ አያያዝ ስርዓት የሌለ መሆኑን ከወረቀትና ከኮምፒውተር ውጪ ያሉ መረጃዎች ራሱ ጥራታቸው ችግር ያለባቸው መሆኑ መረጃ አጠቃቀሙም ቢሆን በተለይ አገልግሎቱን ለማሻሻል የሚያስችል ሳይሆን በለመድነው መንገድ በተወሰነ መልኩ የቆየ መረጃ የምንጠቀምና ጥራት የሌለው ስለሆነ ለውጥ ሊያመጣ የሚችል አይነት የትንተና ወይ የመረጃ አጠቃቀም ስርዓት አልነበረንም ማለት ነው። ስለዚህ የመጀመሪያው ስቴፕ የሆነው ከጥናቱ ውጤት በኋላ ምንድን ነው? ኦኬ፣ ይህንን የመረጃ ስርዓት ለማቋቋም ያለን መረጃ ምን ይመስላል በክልል በዞን በወረዳ የሚለውን አሰስ ማድረግ ነው። ስለዚህ የምክክር መድረኮችን ነው ያዘጋጀ ነው ከክልል፣ ከዞን፣ ከወረዳ ከዚህ ከሚሌኒየም ሞተር አሊያንስ አባላት በጋራ ቁጭ ብለን ምን ማድረግ አለብን የሚለው መከር ነው ያለ። ክፍተቶቹ ምንድን ናቸው? ችግሮቹ ምንድን ናቸው? ለየን ይህን መንግስት ሊሄድ እንዲያደርገው ይፈልጋል እና ስሙ ራሱ ገበርመን ሊሄድ ሞኒተሪንግ ነው የሚለው መንግስት የሚመራው ሊድ የሚያደርገው የመረጃ የውሃ የሳኒቴሽንና ሃይጂን የመረጃ ስርዓት ነው የሚለው እና ተከታታይ ሁለት ሶስት የምክክር መድረኮችን አዘጋጀን። ዘን ኤክስፐርቶቹ ችግሮቹን ለዩ። ከዛ በኋላ ወረዳዎች ምንድን ነው የሚፈልጉት? ክልሎች ምንድን ነው የሚፈልጉት? ዞኑ ምንድነው የሚፈልገው የሚለውን ለየን ማለት ነው። የመረጃ ፍላጎቱን ለየን። ችግሮች ከተለዩ በኋላ ለመረጃ የሚያገለግሉ ግባቶችን ለመሰነድ የሚያግዝ የመረጃ አያያዝ ስርዓት በመለየት ወደ ሥራ ተገብቷል። አያር ሲዋሽ ከዚህ በፊት በተለያዩ ክልሎች የተገብረው የነበረ ኤምዋተር የተሰኘ መተግበሪያም በተመረጡ ወረዳዎች እንዲተገበር አድርጓል። አሁን ካሉን የመረጃ አያያዝ መያዣ ስርዓቶች ውስጥ አንዱ ኤምሞተር ነው። ስለዚህ ኤምዋተርን በሶስት ወረዳ ላይ እንደ ሙከራ ወስደን የምት የተማርነውን ትምህርት ቀምረን ወደ ሌሎች ማስተላለፍ ነበረብንና እና ከሱ ነው የጀመርነው ማለት ነው። ከዛ በኋላ ያለን መረጃ እንግዲህ የመረጃ ምንጮቻችን እንዳልኩ አንደኛው ወረዳው ነው። ራሳቸው ወረዳዎቹ በመስክ ሄደው የሚሰበስቡት መረጃ በኤክሴል ነበራቸው፣ በወረቀት ነበራቸው፣ ችግሮችን ቢኖሩበት ማለት ነው። ከዛ ውጪ እኛ በገባንበት ወቅት አካባቢ ናሽናል ዋሽ መንተሪ ቱ ተሰርቶ ነበረ፣ ሀገር አቀፍ የውሃ ተቋማት ቆጠራ ። እሱ በኮስሞስ የተሰራ ነው፣ በአፕ እና በታብሌት የተሰበሰበ ነው። ሁሉም ወረዳ ሁሉንም ውሃዎች ቆጠዋል። ሁለተኛ ዙር ማለት ነው እሱ የተደረገው። የእሱንም መረጃ ለማየት ሞከርን። አትሊስት ወረዳዎቹና ክልሉ ያመነበትን መረጃ እንደ ዳታ የመጀመሪያ ቤዝ ላይ አድርገን ሞተር ላይ አፕሎድ አደረግን ማለት ነው። ትልቁ ፈተና መረጃ መጀመሪያውን መረጃ አለመኖር ነው። መረጃ ለምሳሌ በናሽናል ዋሽ ኢንቨንተሪ መረጃ ይሰበሰባል። በወረዳዎች ደረጃ ደግሞ ወረዳዎቹ ለራሳቸው ለስራ ጉዳይ ሲሉ ለውሃ ተቋማት ለዕቅድ፣ ለማቀድ፣ ለመገንባት፣ ለመጠገን ሲሉ መረጃዎችን ይሰበስባሉ። ይሄ ግን ሙሉ አይሆንም። ምክንያቱም ይሄ ምን ይጠይቃል? የሰው ሀይል ይጠይቃል፣ ፋይናንስ ይጠይቃል፣ ጊዜ ይጠይቃል። ስለዚህ ሁሉንም አሁን በአንድ ወረዳ ለምሳሌ በፋርጣ ላይ ብትሄድ አንድ ሺህ ሦስት መቶ አራት መቶ አምስት መቶ ድረስ የሚሆኑ ተቋማት አሉ። ደራን ብትሄድ እንደዛ ይሆናሉ። ሰሜን ሜጫ ስትሄድ ወደ አንድ ሺህ አንድ መቶ አካባቢ ተቋማት አሏቸው። እነዚህን በየአንድ ወሩ ወይ በየአራት ወሩ በየጊዜው ያሉበትን ሁኔታ መረጃ ለመሰብሰብ ትንሽ ፈታኝ ነው። ስለዚህ ምንድነው ከዛ አንጻር የሌላቸውን መረጃ እንዲኖራቸው ማድረግ የመጀመሪያው ስራ ነበረ ማለት ነው። ይሄ የሌለን መረጃ አትሊስት ወደ ሲስተም ካስገባን ቋሚ መረጃ ይሆናል ማለት ነው። ምክንያቱም የኤሞተር የመረጃ ስርዓት ክላውድ ቤዝን ነው። የመረጃ መሰብሰቢያ ቋት ራሱን የቻለ አለው። ኮምፒውተር ቢጠፋ ፋይል ቢጠፋ ሰው ቢቀየር የሚጠፋ አይደለም። ዳታቤዝ ስርዓት ነው። ራሱን የቻለ ሲስተም ነው ማለት ነው። ስለዚህ በፈለግን ጊዜ ዳታቤዝ ላይ ስለሆነ እዛ ዳታቤዝ ላይ አክሰስ ማድረግ ይችላሉ ማለት ነው፣ ወረዳዎቹም፣ ክልሉም፣ ዞኑ። ስለዚህ አንዱ ትልቁ ጥቅም ምንድን ነው? ቋሚ የሆነ የመረጃ መሰብሰቢያ ቋት መኖር። ከዛ በፊት ቋት አልነበረም እንዳልኩ። ኤክሴል፣ ወረቀት ሊጠፋ የሚችል ነገር ነው፣ ሊቀደድ የሚችል ነገር ነው ሰው ሲቀየር ኮምፒውተር ሲበላሽ የሚጠፋ ነገር ነው። እና አንዱ ትልቁ ጥቅም ዳታቤዝ መኖሩ ትልቅ ነገር ነው ማለት ነው። ሁለተኛው የመንግስት ኤክስፐርቶች የመረጃ የመሰብሰብ፣ የመተንተን፣ የመጠቀም በተለይ ደግሞ እነዚህ የቴክኖሎጂን የመረጃ መሰብሰቢያ ስርዓቱን በየጊዜው ስልጠናዎች እየተሰጡ ፕራክቲስ እያደረጉ መረጃም እየሰበሰቡበት ስለነበረ ከአቅም ግንባታ አንጻር ወረዳዎቹ አቅማቸው ተገንብተዋል ማለት ነው። ወረዳዎቹ ራሱ ለዚህ ፐርፐዝ ዋይፋይ አልነበራቸው። ቀላል ነው ዋይፋይ አሁን በዓመት 1520 ብር ቢያወጡ ነው በጣም ቢበዛ ዋይፋይ፣ ኮምፒውተር የመረጃ መሰብሰቢያ ታብሌቶች እንዲሟሉ ተደርገዋል። ይሄ ምንድን ነው እንግዲህ ዘመናዊ የሆነ የመረጃ ስርዓት እንዲኖር የሚያስችል ምቹ ሁኔታዎችን እየፈጠሩ ይሄደዋል ማለት ነው። ይሄ ለሌሎቹም ሊማሩት የሚገባ አንዱ ጥቅም ነው። ስለዚህ ከአቅም ግንባታ አንጻር የባለሙያዎች የመስሪያ ቤቶች አቅም በተወሰነ መልኩ ተሻሽሎ የዘመናዊ የሆነ የመረጃ አያያዝ ስርዓት እንዲኖር የሚያስችል አቅም ተገንብቷል ማለት ነው። አንዱ ትልቁ ሌላኛው ጥቅም ይሄ ነው። አርሲዋሽ ኤምዋተር መተግበሪያን ወደ ስራ ካስገባባቸው ወረዳዎች አንዱ የፋርጣ ወረዳ ነው። የወረዳው የውሃ ጽሕፈት ቤት ባለሙያም ይህንን ዘመናዊ መረጃ አያያዝ ስርዓት በመጠቀማቸው ትክክለኛና ቋሚ መረጃ ከማግኘት ባለፈም የስራ ቅልጥፍናና ጥራት ላይ ያለው ጠቀሜታ ብዙ እንደሆነ ያነሳሉ። ኤማተር እንግዲህ በጀመረ ቆይተናል። ጠቀሜታው ምንድን ነው? በየጊዜው ፋይሎችን አብዴት እናደርጋለንና ማስተካከል ስራ እንሰራለን። ብልሽታቸው ሲበላሽ ተበላሽቷል ብሎ እናስገባለን። የብልሽታችን መጠን እናውቃለን ማለት ነው። እንደገና ደግሞ ሲጠገኑ ተጠግነዋል ተብሎ አብዴት እናደርጋለን። አሁን በሁለተኛ ደረጃ ለሌሎችን መረጃዎች ሼር እናደርጋለን። ማንኛውም አካል የዞንም ሆነ ክልል እዚ አወት እስከተፈቀደለት ድረስ መረጃውን ማየት ይችላል ማለት ነው። እኛ ሳይጠይቅ የዚህ የወረቀት ስራው ምንድን ነው ችግሩ? ከወረቀት ተሰብስቦ ሲመጣ አንድ ሌላ ችግር ነው። ወረቀት ተሰብስቦ ወደ ኮምፒውተር ሲቀየር ደግሞ የሆነ ሚስ ይፈጠራል። የመረጃ አሞላሉ ችግር የሆነ ነገር አለ። አድካሚም ነው። የኛው ግን በመጀመሪያ ሰርቬይ ትሎ አለው የሟተሩ ኦፍላይን ተሰብስቦ ይመጣና ከተሰበሰበ በኋላ ፖርታሉ ላይ ገብተን አክሰስ እናደርጋለን ማለት ምን ያህል መረጃ ተሰብስቧል ማን ሰበሰበው ተሰበሰበ የሚለውን እናያለን። በምንፈልገው አግባብ ደግሞ ለጥገና የኦፕሬሽን ሜንቴናንስ ቲም አለ። በዚያ የሚፈልገው ከሆነ ለዚያ ቲም የሳፕላይ ቲሙ ሳፕላይ አለ። የፕላኒንግ ቲሙ ለሶስቱም እንዲያጠቅም ተደርጎ ነው የተዘጋጀው። የሟተሩ በሌሎች ቢተገበር አንደኛ በቀላሉ ማንኛውም ሰው አክሰስ ማድረግ ስለሚችል ወይም ወረዳም የጥቅመና፣ ሁለተኛው ደግሞ የሆነ ኤቪደንስ የሆነ መረጃ እስካለን ድረስ ሪሶርሳችንም የተፈለገው ቦታ ላይ ለማስቀመጥ ለመተግበር ያመቸናል ማለት ነው። አይ አር ሲ በጣም ብዙ ድጋፍን ያደረገልን የኢንተርኔት አክሰስም የከፈቱን እነሱ ናቸው። በየጊዜው የሞኒተሪንግ ስራ በጣም ሰርተዋል፣ እኛ ላይ ማለት ነው። በየጊዜው እየመጡ እዚያ ላይ ቢሮ ላይ ድጋፍ ሲያደርጉ ነበር። የንጹህ መጠጥ ውሃ ተቋማት መረጃ እንደ ክልል የተደራጀና ዘመናዊ የመረጃ አያያዝ ስርዓትን አለመከተሉ ለስራ እንቅፋት ሆኖ ቆይቷል። ዲጂታላይዜሽን አለመሆኑ ወይም የመረጃ ቅብሎች የምንጠቀምበት ቴክኖሎጂ መሰረት ያደረገው ወይም የታገዘ ባለመሆኑ አንደኛ፣ የሽፋን ሽፋናችንን በትክክል ለማወቅ አልቻለም። ሁለተኛ ደግሞ የብልሽት ምጣኔያቸውን የሚሰራ ነው አይሰራም፣ ያሉበት ስታተስ ማወቅ አልቻለም። እነዚህንና በጂፒኤስ የታገዘ ባለመሆኑ እነዚህን አይነት መሰል ብልሽቶች ሲያጋጥሙ ወይም የሚመጣልን ሪፖርት በኤክስኤል ወይም በወርድ ወይም በወረቀት ስለነበረ ዛሬ የላኩት ሪፖርት በሚቀጥለው ሳምንት ወይም በሚቀጥለው ወር ሲጠየቁ ሌላ አይነት ሪፖርት ስለሚሆን ያለንን ከቨሬጅ ማወቅ አንችልም ነበር። ከችግሩ ለመላቀቅ ዘመናዊ መረጃ ስርዓት ከተመረጡ ወረዳዎች ባለፈም እንደ ክልል ለማስፋት የተሰራ ነው። አይአርሲ ይዞት የመጣው ምዋተር የሚባለውን ፕላትፎርም በሶስት ወረዶች ተሞክሮ ውጤታማ መሆኑን ሙሉ በሙሉ ያረጋገጥነው በመሆኑ እኛም እነሱም ደግሞ አምስት ዓመት አካባቢ የሰሩበት ያህል ስለነበረ ትልቅ ልምድ ስላላቸው በሪጅን ደረጃ በክልል ደረጃ ቢያድግ ምን ይሻላል የሚለውን ሲያመጡት፣ ውሉን ከተፈራረሙ በኋላ የዳሰሳ ጥናት ተደረገ። እኛ ያለብንን ችግር ክፍተት መጀመሪያ ማጥናት ነበረባቸው እና አጠኑት። ስናጠና ከተጠና በኋላ ምንድነው የተደረገ? ሰርቬ ኩዌሽን ተዘጋጀ፣ መጠይቅ ተዘጋጀ። ከመጠይቅ ከተዘጋጀ በኋላ ምንድ ያደረግ ነው ቀጥታ ወደ እነሱ የሚያስፈልገንን ትሬኒንግ መሰጠት ያለበት ትሬኒንግ ሰጥተውናል። ወደ ሁለት ጊዜ ትሬኒንግ ተሰጥተውናል። አሁን በቅርቡ ባለፈው ሳምንት እንደውም አድቫንስድ ትሬኒንግ ወስደናል። ኤምዋተርን ቢሮ እንደ አይቲ ዲፓርትመንትና የውሃ ተቋማት አስተዳደር እና የውሃ ተፋሰስ አስተዳደር የሚባሉ ሁለት ሶስቱ ዳይሬክተሮችን ያሳተፈ ባለሙያዎቹ ተልከው አድቫንስን ትሬኒንግ ወስደናል። እሱ ትሬኒንግ ከወሰድን በኋላ ምንድን ነው ቢሮ ኤምዋተርን በራሱ ወደሚፈልጉ በክልል ደረጃ በሶስት ወረዳ የነበረውን ተሞክሎ በክልል ደረጃ እንዲያሳትፍ አድርገውልናል ማለት ነው። ሌላው አይአርሲ ለኛ ያደረገልን 15 ታብሌቶችን ሁለት ዲስክቶፕ ኮምፒውተሮችን ለቢሮ አበርክቷል። ለኤምዋተር ታብሌቶቹ አሁን ምንድን የሚሆኑት ለኤምዋተር አሴት ኢንቨንተሪ በምንሰራበት ሰዓት፣ የውሃ ተቋማትን ቆጠራ በምናካሄድበት ጊዜ እንድንጠቀምባቸው የተወሰነ እርዳታ በማድረግ ይህንን አድርጎልናል ማለት ነው። የክልሉ ከነዚህ ሶስት ወረዳዎች ተሞክሮዎችን ወስዶ ለሌሎች መቶ በላይ ወረዳዎች፣ በክልሉ ለሚገኙ ወረዳዎች ይህንን መረጃ ስርዓት እንዲጠቀሙት ክልሉም አፕቴክ አድርጎታል ማለት ነው። አንዱ ትልቁ ደግሞ ጥቅም እሱ ነው። ከወረዳ ጀምረህ ወይም በከተማ የሚገኙ ውሃ አገልግሎቶች ይህንን ሲስተም ከተጠቀሙ ስለ ውሃ ተቋማት አጠቃላይ መረጃ ዲቴል የሆነ መረጃ አላቸው። ይሄ ለምን ይጠቅማቸዋል ማለት ነው? ለእቅድ ይጠቅማቸዋል ፕሮፐር የሆነ እቅድ እንዲኖረን ማለት ነው። በዓመት ምን ያህል ሰው ነው አድሬስ ማድርገው፣ ምን ያህል ሰው ነው ውሃ ማድረስ ያለብኝ፣ የት አካባቢ ነው ግንባታ መገነባው፣ የት ነው ምንድን ነው የምጠግነው፣ እንደ ውሃ ተቋም ወይ እንደ ውሃ አገልግሎት ያሉኝ ሀብቶች ምንድን ናቸው፣ ለምሳሌ ያረጀው የአሴት ክፍል የትኛው ነው፣ መቼ ምን መቀየር አለብኝ የሚለውን ፕሮፐር የሆነ እቅድ እንዲኖራቸው ያስችላል ማለት ነው። በአጠቃላይ ግን እነዚህ ነገሮች የመጨረሻ ግባቸው ምንድን ነው የሚሆነው የተሻለ የውሃ ሳኒቴሽንና ሃይጅን አገልግሎት ለመስጠት የሚያስችል ውሳኔ በመረጃ ላይ የተደገፈ እንዲሆን ማድረግ ነው እና ይሄንን በሶስት ወረዳ ዲሞንስትሬት ለማድረግ ተሞክሯል ማለት ነው አንድ የውሃ ተቋም ሽፋኑ 50 ወይም 60 ፐርሰንት ሆኖ በባለፈው ዋሽ ኢንቨንተሪ ሲሰራ ግን 90 ወይም 85 በላይ ነው ተብሎ ሪፖርት ሲደረግ እንደ ክልል የምናጠው ብዙ ነገሮች አሉ እሱን ላለማጣት የሚደረግ ምንድነው? ኤምዋተርን በመጠቀም ቁርጠኝነት አቋም አለ። የቢሮ ማኔጅመንት አሁንም ስድስት ኮሚቴ ተዋቅሮም ከአይአርሲ ጋር ሲሰራ የነበረ ቢሮው ኤምዋተር የተሻለ ነው በሚል ስላመነበት ነው። ስለዚህ አሁን ምንድነው በቢሮ ያለ እንደ መጀመሪያ እንደ ፓይለት ኤሪያ እንሰራለን ብለን ያሰብነው የባህርዳር ከተማ አስተዳደር ነው። የባህርዳር ከተማ አስተዳደር ውሃ አገልግሎት ጽፈት ቤቱን እሱን በኤምዋተር ሰርተን አዋጭነቱን በደንብ ከተረጋገጠና ከታመነበት በኋላ ወደ ሌሎቹ ወረዳዎች፣ ወደ ሌሎቹ ከተማ አስተዳደሮች፣ ወደ ሌሎቹ የውሃ አገልግሎት እናሰፋዋለን የሚል አለ። ባለፈውም አድቫንስር ትሬኒንግ የተሻለ ትሬኒንግ የወሰድን ጊዜ አዲስ አበባ አክሽን ፕላን አዘጋጅተን መተን ነበር። አክሽን ፕላን የተዘጋጀበት ለምንድን ነው? ምን ትሰራላችሁ? ይህን ስልጠና ከወሰዳችሁ በኋላ ኤም ዋተርን ተግባራዊ ከማድረግ አንጻር ምን ትሰራላችሁ ተብሎ ሶስቱ ዲፓርትመንት ቁጭ ብለን የተነጋገር ነው። የሚመለከታቸው ዲፓርትመንቶችም ስለሆኑ የውሃ ተቋማት አስተዳደር አለ፣ በቢሮ የውሃ ተፋሰስ አስተዳደር አለ እና የአይሲቲ ዳይሬክተር ስላለ እነዚህ ሶስቱ ዲፓርትመንቶች ሲስተሙን፣ አይሲቲዎች ዲፓርትመንት ሲስተሙን በማልማት የውሃ ተቋማት አስተዳደር ደግሞ ውሃዎችን ያሉበትን ደረጃ ስለዚህ ኤሞዋተርን ለመጠቀም አሁን ያለን አንትን ወደ ኋላ የማንልበት ጉዳይ ነው። የንጹህ መጠጥ ውሃ መረጃ አያያዝ ስርዓት በዘመናዊ መንገድ መተግበሩ ተጠቃሚዎችን ከአገልግሎት ሰጪዎች በቀጥታ ለማገናኘት ያስችላል። ይህ በሁሉም ወረዳዎች እንዲሰፋም አየርሲዋሽ ተሞክሮ ከመቀመር ጀምሮም ስልጠናና የቁሳቁስ ድጋፍ በማድረግ እየሰራ ነው። ሶስቱ አገልግሎት ሰጪው፣ ተገልጋዩ፣ አገልግሎት ተቆጣጣሪው መረጃ የለዋወጡበትን መንገድ ስታብሊሽ ማድረግ አለባቸው እና ይሄ በክልሉ አንድ እንግዲህ ወደፊት ሊሰራ የሚገባ ትልቅ ስራ ነው ብለን እናምናለን ምክንያቱም የውሃ አገልግሎቶች ወይ ወረዳዎች፣ ለምሳሌ አንድ ውሃ ቢበላሽ ተበላሽ የሚለውን በመስክ ወጥተው እስከሚያረጋግጡ ያ ውሃ መቆም የለበት። ተገልጋዮች ደውለው ይሄ ውሃ ፓምፑ ከተበላሸ ፓምፑ ተበላሽቷል፣ የኤሌክትሪክ ሲስተሙ ከተበላሸ ኤሌክትሪክ ሲስተሙ አቁሟል፣ እንደዚህ ተበላሽቷል፣ ትራንስፎርመሩ አቁሟል፣ መስመሩ ከፈነዳ መስመሩ ውሃ ችግር አለበት ወይ ደግሞ የውሃ ማጠራቀሚያ ጋኑ፣ ዞሮ ዞሮ ያዩትን ችግር ቢያንስ ኢሚዲየትሊ ወዲያ ውሃ ተቆጣጣ ለአገልግሎት ተቆጣጣሪዎች እና ለአገልግሎት ሰጪዎች እንዲያሳውቁና እነሱ ደግሞ ሲስተም ላይ ወዲያውኑ አፕዴት እንዲያደርጉ ኮምፒውተር ላይ አፕዴት ማድረግ ይችላሉ። ስለዚህ ጠጋኙ ባለሙያ ያየዋል ማለት ነው። የሚጠግነው ሰው ምን ያህል ሪሶርስ ያስፈልገኛል፣ ምኑ ነው የተበላሸ፣ መስክ መሄድ ካለበት ሂዶ ቼክ ያደርጋል። ስለዚህ ይሄ ወደፊት አብሮ መዘርጋት አለበት ብለን ያሰብ ነው የመረጃ በየጊዜው አፕዴት የምናደርግበት ዘዴ መኖር አለበት። አለበለዚያ ሁሌ ሰው መስክ ወጥቶ ያንን ላያደርግ ይችላል እና አገልግሎቱ ደግሞ የተቆራረጠ ይሆናል ማለት ነው። እንግዲህ ስንጀምር ከሶስቱ ወረዳ እንደ ተሞክሮ ነው የጀመር ነው። ከዛ የምናገኘው ስኬት ካለ ለክልሉ ብሎም በኢትዮጵያ ደረጃ ለሚሰሩ የመረጃ ስርዓት፣ የዘመናዊ መረጃ ስርዓት ግንባታ ያገኘነውን ተሞክሮ ቀምረን ማካፈል ነው። እሱን እያደረግን ነው ኦልሬዲ፣ በሚዲያ አድቮኬሲ፣ በናሽናል ወርክሾፖች ላይ እያካፈልን ነው ልምዱን። በሚኒስትር መስሪያ ቤት ደረጃም በተወሰነ መልኩ ይህንን ጉዳይ ያውቃሉ። ከዚህ አንጻር ቢሮ በእውነቱም ሊመሰገኑ ይገባል። የውሃ እና ኢነርጂ ቢሮ ከሶስት ወረዳ ያገኛችሁትን ውጤት አሳውቁን በሚል ከወረዳዎች ያገኘነው ተሞክሮኛ በየጊዜው ስለምናካፍል እሱን ገምግሞ ይሄንንማ ለሁሉም በክልሉ የሚገኙ የከተማ አስተዳደሮችና ወረዳዎች የመረጃ ስርዓቱን አለም አለው ገነባለው። ስለዚህ እናንተ ቴክኒካል ድጋፍ አድርጉልኝ በሚል ጠይቆን የሁለት ዓመት ፕሮጀክት ከሂልተን ፋውንዴሽን የተወሰነ ፈንድ አግኝተን እየደገፍን ያለ ነው። ከዚህ አንጻር የዳታቤዝ ስርዓቱን ኢስተብሊሽ ማድረግ ይሄ የሲስተም ዲዛይን ስራውንና የውሃና ኢነርጂ ቢሮን የመረጃ ስርዓት ዩኒት እንዲኖራቸው ማድረግ፣ እሱን ስተብሊሽ አድርገዋል። አትሊስት የመረጃ ስርዓት ዩኒት አላቸው፣ የሰለጠነ ባለሙያ አላቸው። አትሊስት የመረጃ መሰብሰቡን በሞባይል አፕ ስልጠና ወስደዋል። ወደ 23 ባለሙያዎች ስልጠና ሰጥተናል። እነዚህ ሰዎች አሰልጣኝም ከዚህ በኋላ ያልማትም የሚያለሙ ማለት ነው። የዳታቤስ ስርዓቱን የሚያለሙ ልጆች ናቸው። ቢያንስ አንድ በዚህ ፕሮጀክት ስር አንድ ሰባት ወር ስድስት ወር ይቀረናል። በዚህ ጊዜ ውስጥ እንደግፋቸዋለን ለሁሉም አደርሳለሁ የሚል እቅድ አለው። በተወሰነ መልኩ ደግሞ የመረጃ መሰብሰቢያ ታብሌቶችንና ኮምፒውተሮች ሰፖርት አድርገናል። ቢሮውን ማለት ነው። ለንጹህ መጠጥ ዋና ስነ ንጽህና የሚሰጠው ትኩረት ዝቅተኛ መሆን ማሳያው የመረጃ አያያዝ ስርዓቱ አሁን ድረስ ከወረቀት ሥራ አለመውጣቱ ነው። ይህንን ክፍተት በብሔራዊ ውሃ ተቋማት ቆጠራ ወቅት ለመታዘብ ተችሏል። ለውሃ ስነ ንጽህና እንግዲህ በሁሉም በኩል የሚሰጠው ትኩረት አናሳ ነው። ይሄ በሁሉም በኩል ምልህ ከመንግስት የፖለቲካል ኮሚኒትመንት አንፃር ቅድሚያ ተሰጥቶ ሊሰራበት የሚገባ ጉዳይ ውሃ ነው። አሁን ውሃ የማይነካው ነገር የለም። ውሃ ጤናን ይነካል፣ ምንም ጥያቄ የለው ይሄና ደግሞ ምንን ይነካል? ኢኮኖሚክ ፕሮዳክቲቪቲን ይነካል። ውሃ ትምህርትን ይነካል። ምክንያቱም ውሃ አቅርቦት ከሌለ ሰው ይታመማል፣ ከታመመ የስኩል አቴንዳንስ ይቀንሳል። ወይ ደግሞ ገጠር ላይ አብዛኛውን ጊዜያቸውን ልጆች ውሃ ፍለጋ ላይ የሚያሳልፉ ከሆነ የትምህርት መቋረጥም ሊመጣ ይችላል ማለት ነው። ስለዚህ የተያያዙ ነገሮች ናቸው። ግን ለእሱ ትኩረት አንሰጠውም። ይሄ እዚህ ላይ ብንሰራ የምናገኘውን የሰው ልጅ ጤና ጥቅም፣ የምናገኘውን ኢኮኖሚክ ቤኔፊት ብዙ አናስበውም እና ትኩረት አንሰጠውም ማለት ነው። ስለዚህ አንዱ ትልቁ ችግር ትኩረት ያለመስጠት ነው ብዬ አስባለሁ። ከዚህ አንጻር ለምሳሌ ከጥናቱ ያገኘ ነው ምንድን ነው ትምህርት፣ ለምሳሌ ትምህርት ኢኤምአይስ አለው የትምህርት የመረጃ ስርዓት አለው ማለት ነው። ጤና ከሄልዝ ኤምአይኤስ ወደ ዲኤችአይኤስ አድጓል እንዳውም ተሻሽሎ ማለት ነው። ይሄም አንድ ጥሩ ጥሩ ነገር ነው። ውሃ ግን ምንም የለው እንዳልኩ ወይ ወረቀት ነው ወይ ኤክሴል ነው እንጂ ዘመናዊ የሆነ የመረጃ መሰብሰቢያ፣ የመረጃ መተንተኛ፣ የመረጃ መቀባበያ ስርዓት አልተዘረጋለት ብሔራዊ የውሃ ተቋማት ቆጠራ በየአምስት በየስድስት ዓመቱ ለሁለት ለሶስት ጊዜ ተደርጓል። ቢያንስ ይሄ ምንድ ነው እንግዲህ ዓላማ አለው። በሀገር አቀፍ ደረጃ ለፖሊሲ ኢንተርቬንሽን ያለንበትን ሁኔታ ለማወቅ አትሊስት ቋሚ የሆነ ዳታቤዝ ባይኖረንም ከአምስት ዓመት አንዴ ያንን ይደረጋል ማለት ነው። አንዴ ቆጥረህ በአምስት ዓመት ነው የምታካሄደው። ስለዚህ የቆጠርከውን መረጃ ይዘህ ነው የምትኖረው ማለት ነው። ተቀያየረ ነገሮችን በየጊዜው ማትቀይር ከሆነ ለምሳሌ ዛሬ የሚሰራ አንድ ትልቅ የውሃ ተቋም ሰላሳ ሺህ አስራ አምስት ሺህ ሁለት ሺህ ሰው ሊጠቅም የሚችል የውሃ ተቋም እስከ ዛሬ አምስት ዓመት ድረስ መረጃው ሄደህ አፕዴት እስካላረከው ድረስ እንደሚሰራ ተደርጎ ይቆጠርና የውሃ ሽፋኑ ላይ ያ ህዝብ ሳይጠጣ እንደጠጣ ተደርጎ ይቆጠራል ማለት ነው። ስለዚህ ይሄ ምን ያስፈልገዋል? አትሊስት በየጊዜው ራሱን የቻለ የጊዜ ገደብ ተቀምጦለት ወይ በወር ወይ በአራት ወር ወይ በሶስት ወር ወይ በአመት አትሊስት የሚቀያየሩ መረጃዎችን በየጊዜው እየተከታተሉ መቀየር እና ማስተካከልን ይጠይቃል ማለት ነው። አንዱ ትልቁ ክፍተት ያ ነው። በእርግጥ የብሔራዊ ቆጠራ አላማውም ብሔራዊ ፖሊሲ ሌቨል ከፍተኛ የፖሊሲ ኢንተርቬንሽን የሚያስፈልጋቸውን ነገሮች ለማቀድ ነው። መንግስት ለሱ ጭምር የሚፈልገው ነው። ግን ወረዳዎቹ ሲወስዱ በየጊዜው መረጃዎች የሚቀያየሩ ነገሮችን ካልቀየሩ ጥቅሙ ይሄን ያህል ነው የሚሆነው፣ ማለት ነው። በሶስቱም ወረዳ ለማየት የሞከር ነው እሱን ነው። በተለይ ፋርጣ ላይ ወደ 98% ተብሎ ናሽናል ዋሽ ኢንቨንተሪ መጣ። የመጣው መረጃ በክልል በኩል ለወረዳዎቹ ሲሰጥ የኛ መረጃ ይሄ አይደለም፣ አሁኑን ቆጠራ አድርገናል፣ የኛ መረጃ የውሃ ሽፋኑ ይሄን ያክል ነው፣ ማረጋገጥ እንችላለን ተብሎ ወደ ቫሊዴሽን ሄዶ ክልል ጋራ ተነጋግረው እንደገና የማስተካከል ስራዎች ተሰርተዋል ማለት ነው። እና አንዱ ትልቁ ጥቅም እንዳልኩ ተአማኒነት ያለው መረጃ እንዲኖር የሚለዋወጡ ነገሮች በየጊዜው እንዲቀየሩ የሚያስችል ይሆናል ማለት ነው ይሄ ስርዓት ካለ። ምክንያቱም በየጊዜው የተበላሸ ተቋም ካለ መረጃውን እናስተካክላለን፣ ተበላሽቷል ተብሎ ከዛ ውስጥ የማይጠቀሙ ሰዎች ከዛ ከበሬጅ ከሽፋን ውጭ ይሆናሉ ማለት ነው። የተጠገነ ካለ ደግሞ ወደ መረጃ ይገባና የሚሰሩ ተቋማት ብዛት ይታወቃል። የዛ ተቋም ተጠቃሚዎች ደግሞ ከተጠቃሚዎች ጋር አብሮ ይጀመራል ማለት። ስለዚህ በየጊዜው የሚቀያየሩ ነገሮችን የማስተካከል ስራዎችን እድል ይሰጠናል ማለት። ይሄ የመረጃ ስርዓት መኖሩ አንዱ ትልቁ ጥቅሙ ይሄ ነው ማለት ነው። የአማራ ክልል ዋና ኤነርጂ ቢሮ የንጹህ መጠጥ ውሃ ተቋማትን መረጃ ስርዓት ከማዘመን ባለፈም አጠቃላይ የቢሮውን ስራዎች ዲጂታላይዝ ለማድረግ ወይም ከወረቀት ነፃ ለማድረግ እየሰራ ነው። ይህ ደግሞ በአገልግሎት አሰጣቱ ላይ ለውጥ እንዲኖር አድርጎታል። በቢሮ ደረጃ ዲጂታላይዝድ ከማድረግ አንጻር ወደ አራት ሲስተሞች አሉን አሁን የምንጠቀምባቸው አንደኛው የሰው ኃይል አስተዳደር ሲስተም ነው። ሁለተኛው ደግሞ የንብረት አስተዳደር ሶስተኛው ደግሞ የፕሮጀክት የውሃ ተቋማት ግንባታ ፕሮጀክት አለ የእነሱን የፕሮጀክት ክትትል ፕሮጀክት ማኔጅመንት ሲስተም ሲሆኑ አራተኛው ደግሞ የዲጂታል አይዲ ነው። ዲጂታል አይዲ ሰራተኛው ሲገባና ሲወጣ አቴንዳንስ የሚይዝበት ማለት ነው። እና አሁን ደግሞ በቅርቡ ውሉን ይዘን ወደ ስራ የገባንበት የላይሰንስ የውሃ ፍቃድ የውሃ ፍቃድ አሰጣጥ ሲስተም አለን። እሱ በሂደት ላይ ስለሆነ ነው። ሌሎችን ግን እነዚህን በተለይ ሁለቱን ሲስተሞች የሰው ኃይልና ንብረት አስተዳደርን ከ2012 ጀምረን ወደ ተግባር ገብተው ስራ ላይ የዋሉ ናቸው። ከበፊቱ የነበረው የባለሙያ ቅሬታ ባለሙያ ለምሳሌ በቀላሉ እንኳ ስንወስድ የስራ ልምድ ለመጠየቅ አንድ ባለሙያ ዳይሬክተሩ ከሌለ የሰው ኃይል ዳይሬክተር ከሌለ ፍቃዱን ወይም የስራ ልምዱን ማውጣት አይችልም ነበር። አሁን ግን በሲስተም በመሆኑ ተወክሎ በሚሄደው በአምስት ደቂቃ ውስጥ ይሁም ከዛ ባጠረ እንግዲህ ልጁ ያለበት ክላስ ነው የሚወስነው እንጂ ሲስተም ስለሆነ ሰውየው እንዳመለከተ በቀጥታ ሰው ኃይል አስተዳደር ዳይሬክተር በመግባት በቀልጣፋ ሁኔታ ጊዜውንም ጉልበቱንም በመቆጠብ ንክክ ያለው ከአንድ ሰው ጋር ነው። ማንኛውም ባለ ጉዳይ ሲመጣ የሚገናኘው ከአንድ ወይም ከሁለት እንደ ጉዳዩ ስለሚለያይ ከአንድ ወይም ከሁለት ባለሙያዎች ጋር ብቻ ይገናኛል። ሲስተሙ ጋር ያሉትን በዛ ጉዳዩን ጨርሶ ይሄዳል ማለት ነው። ከጊዜ አንጻር ከዶክመንቴሽን አያያዝ ብዙ ጊዜ በሀርድ ኮፒ ወይም በወረቀት በሚሰራበት ጊዜ ወረቀቶቹ በመጥፋት ፋይሎቹን ሲያገላብጡ በመዋል እና እነዚህ እነዚህ ነገሮችን ስለሚቀርፍ ከጊዜም ከጉልበትም ከንብረትም አንጻር የተሻለ አድርጎልናል ማለት ነው። የተከበራችሁ ተመልካቾቻችን የንጹሕ መጠጥ ውኃ ስነ ጽዳትና ስነ ንጽህና ወይም ዋሽ የመረጃ ስርዓትን ለማዘመን በአይአርሲ ዋሽ ኢትዮጵያና የአማራ ክልል ውሃና ኢነርጂ ቢሮ በጥምረት የተሠሩ ያሉ ሥራዎችን በተመለከተም የዳሰስንበት የዛሬው ዝግጅታችን በዚህ ተጠናቋል። በሌላ ጊዜ በሌላ ርዕሰ ጉዳይ እንጠብቃችኋለን። ምርጫችሁን የአማራ ሚዲያ ኮርፖሬሽን በማድረጋችሁ እናመሰግናለን።